ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ውድ ቤተሰብ እንግዲህ ሀይሚና ብሩኬ መጥተዋል። ጉድ ኮ ነው። ሆ እነ ፓስታ እነ ኩርንችት ቤት ጠራቀሙ። መቼም ብሩኬን የሚያከል የለም። እንግዲህ እውነታው ነው። እንደ ስላችሁ አትናደዱ ውዶች፣ ያው የምትበሳጩ ሰዎች ስላላችሁ እኔ እንደዚህ የምለው የምር ሃይሚ ለብሩኬ ስለሚገባት ከብሩኬ ጋር መለያየት ስለለባቸው ነው። እንግዲህ ሌላ ሰው ሲመጣ እኔ ደስ ይለኝም ማለት ነው እና ዞሮ መጣም ቀረም ከብሩኬ ማንም ማንም የሚደርስ የለም። እውነት ለመናገር እንዴ በሁሉ ነገር እኮ ነው የሚቦንሳቸው። በሁሉም በቁንጅና ብትሉ ዘርዝረው እንዴ ዘርዝር አልዘልቀውም፣ የብሩኬን ነገር ከጸባይ እስከ አመል እስከ ባህሪ ምንን ብዬ እና ምንድን ነው እንግዲህ ሃይሚ ዛሬም ለማስቀናት ብላ ብሩኪን ይዛው መጣለች ማለት ነው። ቦስተብዬውን ፓስታ አቋም ደግሞ ምን ይመስላል? እንደሞ እኮ መፍራቱ ምናምን ነው ይገርመኝ። በጣም ይፈራ ይመስላል። እና ብሩኪን እንዴት እንደሚያው ማለት ነው። በመጀመሪያ ደረጃ የቲክቶክ ሰዎች ከሰው ህይወት መግባት አቆሙ። የሆነ ቢለምናቸውም አይ፣ እንደዚህ አይነት ከፍቅር መካከል መግባት አንፈልግም ብላችሁ ድረቅ ማለት አለባችሁ። ከሀይምና ከብሩኪ መካከል የገቡት እንዳለ የቲክቶክ ሰዎች ናቸውና መቼ ነው የምትወጡት? ግን በቃ ቤት ማፍረስ ነው። እንዴት ስራችሁ እና እንግዲህ ስለ ዩቲዩብ እውቀት የለውም መሰለኝ። የሆነ ፍርሃት ፍርሃት ብሎታል አነጋገሩ ምናምን ሀይሚ ራሷ የሆነ አዲስ ስለሆነ ከልጁ ጋር ገና መገናኘቷ ስለሆነ የሆነ ፍርሃት ውስጥ ነችና ካለመዱት መላክ የለመዱት ሰይጣን ይሻላል የሚባለው በዚህ ነው፣ በዚህ ጊዜ ነው። እንግዲህ እንግዲህ ዛሬ ሀይሚ ያው በቃ ሚስጠር የሚደበቅ ነገር የለም ከኪድ ነው አለስ። እኔ የገረመኝ ደግሞ ማለት ነው ዝም ብዬ ኮሚኒቲ እያየው ነበረና ኤችኬ ኤችኬ ኤችኬ ማለት ተጀመረ። በፊት እኮ ኤችቢ ኤችቢ ኤችቢ ስትሉ የነበራቸው ሰዎች ናቸውና፣ ጉድ ጠረተው ግን፣ ተዉ እንደዚህ ተከረባባች ማ መሆን የለባቸውም። የምር የምምላችሁ እኔ ሀይሚና ብሩኪ እንኳን የማይለያዩትን ቢለያዩም ራሱ ኤችቢ የሚለው በልቤ ተጽፎ ነው የሚኖረው። እመኑኝ፣ የምር የምምላችሁ። እና እንዴት ባልዴ መከረባበት አስፈለገ? ግን አሁን ኤችኬ ኤችኬ ትናንት ዛሬ ለመጣ ፓስታቋም፣ አሁን ኤች ኬ ትላላችሁ። ኤኒዌይስ ያው ሃይኒ ወደው አይደለም ሲጀመር የሚያመጣችሁ ብሩኬን ለማስቀናት ነው። ግን እናንተ ኤች ኬ ስላላችሁ የሚሆን ነገር የለም። በመጀመሪያ ከዛም ከዛም ስላቀነባበራችሁ ህይወት እንደ ማቀነባበር አይደለም እኮ። ሪሊ ላይፍ ማለት በጣም ይለያል። ማቀናበር ደግሞ ሲምፕል ነገር ነው። ስለዚህ እኛ በፈለግ ነው ሳይሆን ሀይኒ በፈለገችው ነው ህይወቷን መምራት የምችለው። ብሩኬ በፈለገው ነው ህይወቱን መምራት የሚችለው። ሰሞኑን መሆኑን እያየው ነበረ። በጣም እያቀነባበራችሁ ከዳጊ ጋር ታቀናብሯታላችሁ፣ ከቦስ ጋር ታቀናብሩታላችሁ። ጭራሽ ይሄ ምንድን ነው የሚባል ምንድን ነው ይሄ? ንግሶች የሚደፉት ዘውድ ነው ዘውድ ነገር አስደፍታችሁ ምንም አይደረግ ነገር አለና ይኸው እንግዲህ ምኞታችሁ ተሳካ። ዩቲብ ዘው መጣች ማለት ነው። እኔ ግን ውዱች፣ አንዳንድ ፌመሶች በጣም እየገረሙኝ ነው ሀይሚና ብሩኬን ጨምሮ በጣም የተለያዩ ዩቲዩበሮች ፌመስ የተባሉ ዩቲዩበሮች አሉ። አሁን እነ ናሂም ጨምሮ ማለት ነው እና ብዙ ጊዜ ፌመስ ሲባል ይሄ ሰው መቁጠር ብቻ አይደለም፣ እነሱም የሚያደርጉትን ነገር ማወቅ አለባቸው ኃላፊነትና መውሰድ አለባቸው እኮ ከዚህ ጋር ትንሹ ትልቁ ነው የሚያቸው። በተለይ ህጻን ልጅ ደግሞ አሁን ላይ ዩቲዩብ በጣም ነው የሚከታተሉት እና በጣም ያሉ እንደነዚህ አይነት ሰዎችም ማለት ነው በተለይ ሀይሚና ብሩኬን ብቻ ጥንድ የሆኑ ሰዎችን ህጻኖች ያያሉ። ስለዚህ ፌመስ የሆናችሁ ሰዎች እንደዚህ ትምህርት የሌለው ነገር እያመጣችሁ ከምታሳዩ ማለት ነው ህፃን እንደሚያችሁ እያሰባችሁ የሆነ ለምን ለቤተሰብ ለኦዲየንሳችሁ ኃላፊነት አይሰማችሁም? አሁን ሁሉ ሁሉም በቃ ምንም ለራሳቸው ብቻ ነው የራሳቸውን ሙድ ብቻ ነው የሚያራምዱትና እና እሺ ህጻናቶች አሁን ከዚህ ምንድን ነው የሚማሩት? እሺ ነገ ሲያድጉ ከዛ ፍቅረኛሞች ይሆናሉ። ከዛ ሲጣሉ ወንድዬው ሴት ይዞ ይመጣል ሴቷ ደግሞ ወንድ ይዛ ትመጣለች። ይህን እየተማሩ የሚያድጉት እንዴ? እኛ ኮ ፊልም ስናይ ማለት ነው የምር እነዛ ፊልም የሚሰሩ ሰዎች ከምን ተነስተው እንደሆነ መጀመሪያ፣ ህልማቸው ምን እንደሆነ፣ ዛሬ የደረሱበትን ነገር ስናይ ለእኛ ሞራል ይሆናል፣ አይደለ? ኦሆ እኛም እኮ ነገ እንደዚህ እንሆናለን ይሆን፣ ብቻ የምታልሙት ነገር አለ። ከዛ ሰው ጥንካሬ የተነሳ የሆነ ትምህርት ትወስዱበታላችሁ። ከዚህ ግን ምንድነው ትምህርት የምንወስደው? እንደምታውቁት ፌመሶችን በጣም ብዙ ሰው ሰፍሎ ይጠብቃቸዋል። ምን አይነት ቪዲዮ ይመጣ ይሆን እያለ ማለት ነው። ግን ሲመጣ ከዚህ ግባ የማይባል ነገር ነው ይዘው የሚመጡትና፣ እንግዲህ ሀይሚና ብሩኬ ያው እየተከታከቱ ነው ማለት ነው። እና እንግዲህ ያው ከዛሬ ጀምሮ ሚስጥር አይደበቅም ብላለች ሀይሚ ማለት ነው። ጨራሽ እስከ ሚስጥርም ደረሽ። አረተይ አረተይ፣ ሀይሚ ተይ፣ አረተይ። ብሩኬም ራሱ ማለት ነው አንተም አሁን እንግዲህ የምልታረግ እንደሆነ በቃ እኔም በራሴ መንገድ ይሄዳለው እያለ ነው እንግዲህ ዝም ብሎ ማየት ነው ቤተሰብ። እሱም ዙሮ ከሊንዳ ጋር መምጣቱ አይቀርም። ምክንያቱም ሊንድዬ ከዚህ በኋላ ምንድን ነው ያላት። ብቻ ግን የሆነ የመሬን ነው የምላችሁ፣ በጣም ነው ድብር የሚለው በቃ የያይሚና የብሩኬ ነገር ማለት ነው። በጣም ካቀን በላይ እየደበረን የመጣው ይሄ መቋጫ የሌለው ነገር የለም ውሉ የጠፋበት ሲባጎ ነው የመሰለው ማለት ነው። ብስቡት ብስቡት ውሉን የማታገኙት ነገር፣ ዞሮ የተሻለ ነገር ሲመጣ ይመጣል ሲባል ጭራሽ እየባሰባቸው ነውና፣ ሌላው ነገር ያው ብሩኪ እንግዲህ ብዙ የተናገራቸው ነገሮች አሉ። ደስ ያለኝ ብሩኪ ዛሬ መልስ ስለሰጠ፣ ደግ አደረክ እንዴ! አንዳንዴማ እንደዚህ ቆፍጠን ማለት ነው። ይሄ ልጅ መከራውን አየህ እኮ አሁን ለምሳሌ ብሩኬ ትናንት ሊንዳን ይዞ ሲመጣ ወይ ወይ ወይ ወይ ብለን ጮህ ነበር። እኔም እንጮህ ያለው እውነት በመሳሙ ልክ ስላልሆነ ማለት ነው። እና አሁን ዛሬ ሀይሚ ወንድ ይዛ ስትመጣ ጎበዝ ጀግና፣ ጎበዝ ጀግና ትሏታላችሁ። ምን ምኑ ጀግና የሚያሰኘው ወንድ ስላመጣች? እናንተ አሁን ያፈቀራ ያፈቀረችው መስላችሁ የሚባለው ፈጣሪ ያፈቀረችው ወይም ደግሞ ከእሱ ጋር ፍቅር እንደምጀምር አድርጋቸው ነው የምታስቡት። አይደለም እሱ ያመጣችሁ ብሩኬ ለማናደድ ነው። ጀግና አይባልም ሲጀመር። እና ብሩኬ ደግሞ ናይት ክለብ እንዳልሄደ የኮካኮላ ምርት ላይ እንደተገኘ ከዛም በስራዬ ነው የተገኘሁት፣ እናንተም ሰርታችሁ እንደ ተገኙ ብሏል ማለት ነው ይሄ ልጅ። እና ስለዚህ ይሄን ልጅ ለማሸማቀቅ የምትጥሩ ሰዎች ግን በስማ ምርት በጣም ነው የምትገርሙት። ምንም ነገር ቢሆን ብሩኬ የሚያደርገው ነገር አያምራችሁም ለምን እንደሆነ ማለት ነው። እና ይሄ ልጅ ገና ወጣት ልጅ ነው። እንደፈለገ መሆን ይችላል። ከለም ቢገባስ የራሱ ገንዘብ አደል እንዴ? እውነቱን እኮ ነው። ውሎ ቢያድር ራሱ እንደፈለገ ቢረጮ ራሱ መብቱ ነው ዴ በሰው መብት መግባት ይሄን ያክል። እና ሰሞኑን እያንጨፋጨፋችሁት ነበር። ብሩኬ ሴት ይወዳል። ብሩኬ እንደዚህ ያደርጋል። ሴቶች እንደዚህ ናቸው። ቴክስ ሲያወራ ነው የሚውለው። እንደዚህ ማስረጃ አለኝ የማትሉት ነገር የለም። እና ረጋ ብታረጉት ጥሩ ነው። እንደዚህ ብላችሁ